መጣው ይሰማል ጋ አሁን ያምራል። እኔ ራሴ ተመችቶኛል ፊልተሩ ግን ፊልተሩ ኮመት ለዩት በእጅና በእንትን ነው። እስቲ ጋይስ ኮፒ ሊንክ አድርጉልኝ። ረጅም ጊዜ ገብተን ስለማናቅ፣ መራዊ ከዚህ ሆስፒታል ወጥቶ ጠላቶችህን እንድታሳፍር ጸሎቴ ነው።

አሳ ፐርሰንት ይ ና ደርሱ ሀምሳ ፐርሰንት ህይወቱን ለእግዚአብሔር ነው የሚኖሩ። የሆነ ሴኩሪቲ ነበር ሳምንት ምናምን ይሆናል እና በዊልቸር እየገፋውት እየወጣን ነበር እና ልክ ወደዚህ አሁን ወዳለበት ቀይረውት ነበር። በፊት የሚሄደው ሌላ ቦታ ነበር እና ወደዚህ ሲቀይሩት አንድ ቀን ሰው መግባት አይቻልም ነበር። እሱ ያለበት እንትን ሌላ ቦታው ሬዲ ኦፕሬሽን አድርጎ ካረገ በኋላ አንድ ሳምንት ተኝቶ ነበር። ከዛኛው ደግሞ ወደ ሌላ ቢልዲንግ ቀየሩት። ሲቀይሩት አዲስ ስለሆኑ አንድ ቀን ሰው ማየት አይቻልም ተባለ። እኛ ግን እያወራኋችሁ ላይ ደስ አላሳያቸውም ወይ ምን እንደምፈልገው አዎ፣ በጣም በዛ እንዴ! ምክንያቱም እኮ በዛ የምትሉት እኔን በሌላ ስለምታቆኝ ነው። ሀምሳ ፐርሰንት ህይወቱን ለእግዚአብሔር ሀምሳ ፐርሰንት ይ ናሱ ህይወቱን ለእግዚአብሔር ነው የሚኖረው። ሶስት ሳምንት ምናምን ይሆናል እና በዊልቸር እየገፋውት እየወጣን ነበር ነበርና ልክ ወደዚህ አሁን ወዳለበት ቀይረውት ነበር። በፊት እኔ የሚሄደው ሌላ ቦታ ነበርና ወደዚህ ሲቀይሩት አንድ ቀን ሰው መግባት አይቻልም ነበር። እሱ ያለበት እንትን ሌላ ቦታ ሬዲዮ ኦፕሬሽን አድርጎ ካደረገ በኋላ አንድ ሳምንት ተኝቶ ነበር። ከዛኛው ደግሞ ወደ ሌላ አንድ ቀን ሰው ማየት አይቻልም ተባለ። እኛ ግን ህግ አናከብርም። ህግ ማናከብረው ምንድን ነው? አሁን እዚህ ራሱ ስንት ሰዓት መሰላችሁ? ከአስራ አራት ሰዓት ጀምሮ ነው ሰው መጠየቅ የምትችሉት። ከአስራ አራት ሰዓት እስከ አስራ ዘጠኝ ሰዓት ድረስ ነው ሰው ጠይቃችሁ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 ህግ እናከብርም ይኸውላችሁ። እና ስለ ሴኩሪቲው ልነግራችሁ ነበረ ረ እኛ ኖርማሊ ያንን በዛኛው መንገድ አላሰብንም ነበር። እና ስንወጣ አገኘን እና አሁን አዲስ ላይፍ ነው የተሰጠህ። ከአሁን በኋላ ምንድን ነበር ያለ ያለ ሰውዬው ሁለተኛ እድል ተሰጥተዋል፣ ምናም ምናምን አለው ማለት ነው። በዛ ላይ ደግሞ ቺን የመሰለች ሚስት አለው። ያ ወንዶች ታቆ የለ እንትን አይሉም እኮ ወንዶች። በአጠገባችን እንዴት ነው ቆንጆ ሚስት አይሉም። ታውቃላችሁ እኔ ደግሞ አውቄ ሁለተኛ እድል የሚለውን አውጥቻት

እሺ በዚህ ጋር ስታይ ደግሞ ፀይም ቾኮላታ ሪያሊቲ እና ሪያሊቲ ላይ ቾኮላታ ነ እነዚህ ጋ ደሞ ለራሴ ሳይ የሆነች እንትን አትመስልም። የሆነች ክልስ ሆነች ቆንጆ ነኝ አም ቢውቲፉል እናቴ በጣም ቆንጆ ነኝ፣ ግን ቅላቴ እንዲ ያደለም ፀይም ነኝ። ኦ ቴንክ ዩ ዛራ፣ እንሺን ኖ፣ ዛራ እና እሺንማ ግራ ይሽ እንትን ናቸው ብዙ ልዩነት የላቸውም። ምንና ምን እናደርገው መሰላችሁ ገስና እሺን ኖ፣ ይሄን ያህል ልዩነት አይደለም ያ አይደል? ግን እሺ ዛራ እና እሺን እንዲሁም አይመቸኝም። ልብሳቸው ምናምን የሆነ ታጥቦ በሰከንድ እንትን የሚል ነው የሚመስለኝ። ሺህም ግን አንድ ጓደኛ ያለች ውድ ነገር አትገዛም። ቀሚስ ምናምን ምናምን በቃ የሚያማምር እኮ ለፓርቲ ምናምን የሚሆን ቀሚስ ያለው ሺን ነው። እና ከዛ ገዝታ አንድ ሁለቴ ትለብሷለች ከዛ ተጠሏዋለች። በጣም ደህና ነው ቦስ፣ እግዚአብሔር ይመስገን በጣም ደህና ነው። ይኸው ድምፁ ራሱ መጮህ ለመጮህ አብቅቶታል። ኧረ ስንት ሰዓት ባህላዊ ጎዳችን ፈጥለው አስራ ዘጠኝ ሰዓት ሞላ። ላምናችሁ እዛ ምስገን በጣም ገና ነው። ይህ በጣም ደስ ይላል። በጣም ደስ ብሎኛል። መራዊ እንዴት ነው? ደህና ነው አይደል? ድምጹን እየሰማሁት ነው። በጣም ደስ ብሎኝ እንኳን እግዚአብሔር አምላክ ለዚያ ያበቃ ጨርሶ ለመሄድ መለመሄድ ያብቃሽ በጣም አመሰግናለሁ። ያው ልመጣ ነበረ ስላልተመቸኝ ነው። ጸሎትሽ ራሱ ጸሎት እስካሁን ድረስ ማድረግሽ ራሱ ያ በቂያችን ነው። ምክንያቱም እዚህ ያው ለእሱ ፎሲሻ ሰዎች ሰው እንዲገባ አልፈለጉም፣ ግን ጸሎትሽ ራሱ በቂያችን ነው። ታገኘዋለሽ። እግዚአብሔር እንኳን የውሻ ቁስል ያድርግለት እስከ መጨረሻው። እግዚአብሔር ይማረው። ቋንቸው በጣም አንቺን አለማድነቅ በቃ ጤና ማጣት ነው። በእውነት በእውነት በእውነት በጣም በቃ እውነት ጀግና ሴት ነሽ ማለት በቃ ለሴቶች እንትን ነሽ፣ ትምህርት ነሽ ማለት አስተማሪያችን ነሽ ለእኛ በእውነት በእውነት ማለት በማይጠበቅ ሰዓት ጀግና ሆነሽ ካጠገቡ ሆነሽ በጸሎትም በብርም በአቅምም በሁሉም ነገር እንዲህ ስላደረግሽ በእውነት ማርያ አንቺን ለማድነቅ ቃላት ያጥረኛል። በእውነት እግዚአብሔር ልጆችን ያሳድግልሽ፣ ፍቅራችሁን በቃ በቃ ሁል ጊዜ እኔ እንጃ። በእውነት ማር በጣም እሞትሻለሁ። እሺ ቆንጆ፣ በጣም እግዚአብሔር ይስጠሽ። እኔ ምንም አልኳቸው፣ እግዚአብሔር በቃ እያደረግሽውን በልጅ ልጅ ልጆችሽ ይክፈልሽ። መድኃኔዓለም አሜን እግዚአብሔር እየካሰኝም ነው ደግሞ። በጣም አይቀይርሽ አይለውጥሽ። እውነት በቃ እውነት ማርዬ በጣም ወድሻለሁ። በቃ ሁላችንም የኢትዮጵያ ህዝብም የኤርትራ ህዝብም ያደንቅሻል፣ ይወድሻል፣ ከጎንሽ ነው ያለው። እስከ መጨረሻው ከጎንሽ ነን ሁላችንም። ንኪኒ ቆንጆ። በጣም የማመሰግነው ግን ግዴታ ነው ማንም ሰው የሚያደርገውን ነገር ነው ያደረኩት፣ እና ሴቶች ስንባል ያው ኖርማሊ ውስጣችን በጣም የዋህ ነው በጣም ነው እንዴት ነው በጣም ነው ምንሳሳው? ስልሽ ከወንዶች የተለየ አይነት ፍጥረት አለን እና ግዴታዬ ነው ብዬ ነው የማስበው። ስልሽ ማረግ ያለብኝ እና ያደረኩትኝ ምንም ማለት አይደለም። አይም ሶ ሃፒ። ዋናው ማለት ማረግ ግዴታሽ ቢሆንም ግን ከበቂ በላይ ነው፣ ከበቂ በላይ ነው ያደረግሽው ነገር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 እዚህ አስገባሽኝ በጣም አመሰግናለሁ ቦስዬ። እግዚአብሔር ደባብ ሲያወጣ በቃ። መልካም ዕለተ ሰንበት ይሁንላችሁ የእኔ ቆንጆ። እናመሰግናለ ለአንቺ የሚሆንች አሜን እያለች ነው ማርያማዊት። አንቺ ውድ አንቺ አንቺ ኤክስፔንሲቭ ይልሻል። በጣም ውድ ዕቃ ያሬ ወይ አንቺ፣ የቶሚ ሚስት ማለት የቶሚ ሚስት፣ እኔ በቶሚ ነው ማለት የቶሚ ሚስት አንቺ። ዝነኛ ማር እኮ ዲዴሙት፣ ማር አንዲ አንዲ አንዲ ደስ እንደምትል አንዴ ላውራ እንደተው፣ አሁንም ያስገባችው አይደል? አንዲ አንዲ ላውራ እንደታውራ። አንቺ ወርቅ እኮ ነሽ፣ አንቺ ወርቅ፣ ወርቅ፣ ወርቅ የማንኪያ ወርቅ፣ ወርቅ ነሽ። ዲዴሙት፣ ይመች፣ እንዴት እንደማከብርሽ እንዴት እንደ እኔ ክፉ ቀኑ ላይ ከቆምሽለት፣ አንቺ በቃ ሴት እኮ አንቺ ሞዴል ነሽ። ኢዱ ይሙት ልጄ ይሙት አንቺ ሞዴል ነሽ። እሱ አውቁ ሲፎግረኝ ስንተዋወቅ ቶሚ ነው ስሜ ያለኝ ለዛ ነው የሚለው እንጂ ቶሚ ቦስ ነው የማራ ማየት ባል ነው ወንድሜ ነው የምወደው እግዚአብሔር ባረገለት ድንቅ ታሪክ ምድ እኔ እሱን አላውረውም አልደውልም፣ ስልክ እሱ ጋር አልደውልም። ለምን በጣም በጣም ድምፁ ሰሞኑን እራሱ ያመኛል። ዲዴሙት ከልቤ ነው የምወድቅ። እግዚአብሔር ጨርሶ እንደገና እንደ አዲስ ሰርቶ እንደ አዲስ የምትቆም ሰው ነህ አንተ ማለት። እንደ አዲስ ሻይን ታደርጋለህ፣ ታበራለህ። አሁን እኮ ቀና ብሎ እኔ ራሴ ሙሉ ቁመቱን ለማየት በቅቻለሁ። እንዴ! በጣም ነው አሁን፣ እንዲህ ቀና ብሎ ነው የሚሄደው። ማርያምን እንዴ በፊት እኳ ሞት እንዴ ብሎ በቃ እንትን ነበር ሄደው ቀደም ብድር ያልኩ በየቀኑ እንትን እያልክብኝ ነው አልኩት። ቀጥ ብሎ መሄድ ጀምሯል። በጣም ደስ የሚል ነገር ነው። ሰዎችን አትይ፣ ወደፊት እጅ የሚለኝ ጋይድ የሚያደርገኝ ወንድሜ ነው። እኔ እወድሻለሁ፣ እንዲሁም ተወድሻለሁ። መች እንዳለኝ መች እንዳለኝ መች፣ ግን እግዚአብሔር ነው መች የዚህ መጨረሻ ለሰው ካላሳየሽ ፋራ ነች ን የዚህ መጨረሻ መጨረሻ ለሰው ካላሳየሽ በጣም ብዙ ሰዎች አሸንፈው ነው። ተሸንፈሽ አይደለም አሸንፈው ነው። ያው ነው ነው ታስታውሶ ነበር እንዲህ ሆነ ምናምን እያለን እንትን የምንነግራችሁ ነበር። እያንዳንዱ ቀን የተፈጠረውን ነገር እናወራ ነበር እና ልክ ቲክቶክ ገብተን እንትን ስንል ልልሽ የፈለኩት የሰው ጸሎት በጣም ረድት ሆናል። እጅግ በጣም ማለት ነው። ሰው ሁሉ ጸልየዋል። በጣም የምናመሰግነው እውነት፣ ሁሉም በሚያምንበት ጸልዮልናል እና ደና ነው። ግን እንዲህ ቲክቶክ ገብተን ስንወጣ የሆነች ነገር የሆነች ነገር ያመዋል። ከዛ በኋላ በጣም ገባም ተባባል አንተ እስክትልን ድረስ በደንብ እንትንስክትል አንገባን በለተተ ነው የተውነው። ለዛ ነበር እንጂ በፊት እየገባን ነበርና፣ አንቺ አለኝ የአንዳንድ ሰው እንትን ግን ጥሩ አይደለም አለኝ። የሰው አይንም ይሆናል አለኝ። በዚህ ነገር ታምናላችሁ? የሰው አይን እጅግ በጣም ደህና ነው። ነገ እግዚአብሔር ካለ ነገ ይወጣል ወሳይ እግዚአብሔር ይመስገን። በክፉ ነገር አናምንም ግን እግዚአብሔር እንኳን በእውነት ሂል ያደረገው በጣም ደስ ይላል። ጥሩ ዜና ነው። በዚህም አይነት ይዘ በጣም አድናቆት ላንቺን፣ አድናቆት ሳይሆን በጣም ጠንካራ ሴት አስተዋይ፣ ጥንካሬ ብቻ ሳይሆን አስተዋይ ሴት ትመስኛለሽ እና በጣም ደስ ይላል። በሚዲያ ላይ እንደዚህ አይነት ሰዎች መኖራቸው በጣም ደስ ይላል። አስተዋይ ሴት፣ በጣም ውስጣዊ ማስተዋል ያለሽ ትመስያለሽ እና ደስ ብሎኛል በመሻሉ እና ነገም፣ እግዚአብሔር ከእናንተ ጋር ይሁን። አይዟችሁ አይ ዶንት ኖው በጣም ደስ ይላል። አሁንም ድምፁም ስለሰማ ነው ደስ ይላል በጣም ባለፈው ስትናገሩ እንደ ወንድሜ ነው እና ባለፈው እንደም ትዝ ብሎኝ አይቻችሁ አላውቅም እንዴት ይሆን ምናምን ብዬ አስቤ ልጽፍልሽ ብዬ ረሳሁትኝ። አይ ቲንክ ብዙ ተከታዮች ስላሉ የት ጋር እንደማገኝሽ ማለት ነው እና አም ቨሪ ሃፒ በጣም ። አሁን ድምፁንም አንቺም ዩሉክ ቨሪ ጉድ እና ደስ ይላል፣ በጣም ደስ ይላል። ቆንጆ እናመሰግናለን። እግዚአብሔር ደግሞ የቀረውን በሰላም እና በጤና ያከናውንላችሁ። ግን ኢትስ ጉድ ቱ ቢ ፕራይቬት ደግሞ አንዳንድ ጊዜ ታውቂያለሽ በእንደዚህ አይነት ስታልፉ ፕራይቬት መሆንም ጥሩ ነው። የገባ ነው ያው ስልሽ፣ በጣም ተረጋግጠዋል። ነገ ሊወጣ ይችላል፣ ከሆነ ደግሞ በጣም ከቆየ እሮብ ነው እሱ። ጤንነቱ ሙሉ ለሙሉ በጣም ደህና ነው። ረጅም ጊዜ ስላልገባ እስ ጋ ብንግባ ጥሩ ነው። ሄል ምናምን እስከሚያደርግ ምናምን ጀስት ፕራይቬቱ ናቸው። ከዛ አንድ ላይ መምጣት ነው ኔክስት ታይም። እና ደስ ይላል። የምስጋና ቀን መዝሙር መዝሙር የምንወድ እንደኔ አይነት ደግሞ አለን። መዝሙር እናዘጋጃለን። ሌላው ደግሞ የፈለገውን ያዘጋጃል። ደስ ይላል በጣም አራው። ገና በሰፊው እንገባለን ቡና ምናምን አቀራርበን። እሺ፣ ደስ ይላል። በጣም ደስ ይላል። ማርያም እየጠነከረች ደስ ይላል። ሰሊ ፕራይቬቱኝ ምናምን ደግሞ ያ፣ እሺ፣ እናመሰግናለን። ምንም ችግር የለም። ማርያማዊት ማርያማዊት እንዴት ነሽ? መርሃዊ እንዴት ነ በጣም ደስ ብሎኛል። በጣም ስከታተል የሰነበት ከየለሽም በጣም ፈርቼ ነበር። አሁን ግን ድምፁን ስለሰማሁት በጣም ደስ ብሎኛል። መርሼ አይዞህ እንኳን መድኃኔ አለም ለዚህ በቃ ድምፅህን እንኳን ሰማሁኝ። አንጅ ማርያማዊት ትግርኛ ነው የማውቀው ይቅርታ ማርያማዊት ደግሞ ማርያማዊት ደግሞ እግዚአብሔር አንቺ ለሱ የላከች ኪዳነ ምሕረት ነው የላከችሽ፣ እና እናመሰግናለን። በጣም ነው የማመሰግነው። እና መሪሻዬ እንኳን ለዚያ በቃ በጣም ትጸልይልህ ነበረ እና ዘወዳይ አይዞ አይዞ አይዞ ወደ መጀመሪያ ጤንነት ትመለሳለህ። አመሰግናለሁ። በቃ ቻው ዘወዳይ፣ በጣም እናመሰግናለን። ሰላም ቻው፣ አውሽ መልካም ጊዜ ነር እስካሁን ስታሳዝን ጋይ ቦስ፣ እንዴት ነሽ ቤዛ? ቤት ሰላም ነው፣ አለሁልሽ። ደህና ነሽ አይደለ? እግዚአብሔር ይመስገን ደህና ነኝ። ቦስም በጣም ደረሰ። በርዶሽም ነበረ? አዎ እንግዲህ ሲወጣ እናከብራለን። ተለለጠ ደግሞ መራየት ሲወጣ